ምን? ደግሞ ምን ማለት ነው? እና ታዲያ ምግብ እኮ ሳሎን ቀርቧል አይደል? እዚያም እኮ ነው ጋር ታ ከማ አይ ጤና ይስጥልኝ ውድ እና የተከበራችሁ የቻነል ቤተሰቦች እንደምናላችሁ፣ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ። አቤል ተደብቆ የነበረው የርብቃ ነፍሰ ጡር መሆን ግልጽ ሆነ። አቤል ሳያስበው ሳይጠብቅ የሚፈልገውን ነገር ሰምቷል። እሷ ግን በጣም ተደናግጣ ነበረ። ለምን ተናገረብኝ ብላ ተደናግጣ ነበር። ምክንያቱም ከዚህ በፊት ልጁ እንድታስወግድ ስላዘዛት፣ ስለዚህ ልጄን ያጠፋብኛ በሚል ነበር የደበቀችው። አቤላም ተነስቶ ነበር የሄደው። አቤላ አሁን ላይ ደስተኛ ነው ልጁ ስላልጠፋበት። እንደገናም ደግሞ ከዚህ በፊት እኔ ያዘዝኩሽን እና የሰጠውሽን መድኃኒት ወስደሽው ነበር ወይ እሷም ደግሞ አሁ ወስጄዋለሁ ስትለው ለምን ወሰድሽው ብሎ ነበረ። ሁላቸውን ግራ ያጋባው የማሜ መቀየር ደግሞ አሁንም እንደቀጠለ ነው። አቤላም በጣም ግራ ተጋብቷል። የፍች ወረቀቱን አምጥታ ፈርም ስትለው ማሜ ምን ነሽ ነው ከዚህ በፊት እኮ ታውቂያለሽ። አንቺ ነበርሽ እኮ ያዘዝሽኝ፣ ብሎ ከሷ ጋር ተነጋግሮ ነበረ። ርብቃም ደግሞ አዳምጣ ነበር። ተደናግጣ፣ በጣም ከፍቷት ወደ ክላሷ እየሮጠች ሄዳ ነበር። ቆይ ምን ተፈጠረ? ምን አደረኳት? ማሚ ለምንድነው እንደዚህ የተቀየረችው? ሲያደርግ ያለች ወደ ክላስ ሄዳ ነበረ። አቤላም ተከትሏት መጥቶ ሁሉንም ነገር እየሰማሽ ይመስለኛል ብሏታል። አዎ ሰምቻለሁ፣ ሁሉንም ነገር እየሰማሁ ነበረ። እና ምን ልታደርግ ነው ስትልም፣ እሱም ደግሞ እንደሰማሽ ነው። ነገር ግን እኔ አልፈርምላትም። እኔ ምንም የማውቀው ነገር የለኝም። ከዚህ በፊት ሁሉም ነገር የነበረው በሷ ፈቃድ ነበረ። ማሚ እኮ ታውቂያለሽ፣ ምንም ነገር ማድረግ ትችላለሽ። አሁን ግን ዋናው ነገር ያንችና የኔ አለመስማማት ነው። እሷ ለመፍታት ማሚ የምታዘን ነገር ለማድረግ ዝግጁ ሆይ ስትለው፣ እሱ ደግሞ ይሄንን እንደማያደርግ ለርብቃ ነግሯታል። እሷም ደግሞ እንደማትሄድ ለእሱ ስትነግረው፣ በቃ ዋናው ነገር የሁለታችን አለመስማማት ነው። ስለዚህ ሁለታችን በዚህ መልኩ እሷ የምትለውን በአንድ አፍ ሆነን ማማን እሷ የምትለውን ነገር ካላደረግን ምንም ችግር የለውም በማለት ተስማምተዋል። አስከትሎም ደግሞ አቤል ደግሞ ዛሬ አስደምሟታል። መጣው በማለት ወደ ውጭ ትንሽ ወጣ ልነው ብሏት ነበረ። ሰም ደግሞ ወዴት ነው የምትሄደው አብሬ ልምጣም ብለው ነበረ። በጣም ተላምደዋለች። መጥፎ ፊት እየሰጣት የነበረ ቢሆንም፣ አሁን ላይ ያለው ለውጥ ደግሞ በጣም ደስ ይላል። አብሬ ልውጣ ብላ ነበር። የእሱ ግልምጫና የእሱ ዱላ እንኳን አያስከፋትም። እንዲሁም ሆኖ ደስተኛ ናት ከሱ ጋር እሱም አይ አይሆንም፣ አሁኑኑ እመጣለሁ በቅርብ ቦታ ነው የሚሄደው በማለት ልብስ ገዝቶ መጥቶ ሰርፕራይዝ አድርጓታል። በትንሹ በጣም ሲገርማት ገና ለገና ግንባሬን ሳሜን በማለት ተደስታ ጓደኛዋን ደውላ ዛሬ የሆኑ አሁኑ የምነግርሽ የምፈልግሽ ነገር አለኝ መምጣት አለብሽ፣ የምነግርሽ ነገር አለኝ በማለት ከስራ አስትታ አመታት ነበረ። ነገር ግን ያመጣችው አላቀላልና ለማይረባ ነበር ለማይረባ ነገር ነበር ያመጣችው። በዛ ስትገረም፣ በአቤላ ለውጥ ስትገረም ደግሞ አሁን ደግሞ ቅያሬ ልብስ አመጣሁልሽ በማለት አስደስላርጋን አሁን ላይ ሁሉንም ነገር ስለ አንቺ ማወቅ እፈልጋለሁ እዚህ ቤት እንዴት እንደመጣች እና ድብቅ ነገር እንዳለች በማለት አይኳ ነበረ። እሷም ይሄን ነገር ሚስጥር ለማድረግ አልፈለገችም ነበረ። እነግርሃለሁ ግን አሁን አይደለም፣ ወቅቱ ሲደርስ እነግርሃለሁ። አሁን ላይ እያመመኝ ስለሆነ በማለት አሳልፈው ነበር። እነግርሃለሁ ያለችው የደበቀችውም ነገር የለም የደበቀችውም ነገር ውዴታዋንና ያው ልጁን እንዳላስወረደችው የሰጣት መዳ ትናንት እንዳልወሰደችው ነበረ። እሱም ደግሞ አሁን ብነግረው ገና ስለሆነ ልጁ ትንሽ ከፍ ካለ ስለማይወገድ መድኃኒት ቢወሰድበትም ስለማይወገድ የዛኔ ይነግረዋሉ በማለት ነበር የደበቀችው። እሱም ደግሞ ነገሬን ሲላት በጣም አሞኛል በማለት በማስመሰል አሳልፈው ነበር። ርብቃ ምግብ ስላልበላች እሷን ጠይቃ ወደ ክፍል ትወስድላታለች። ርብቃ ግን አሁን አልፈልግም በኋላ ብላን ነበር። እሷ ደግሞ ስላልበላች በማለት ይዛላት ሄዳ ነበር። ማዘሯ አሁን አሁንም ገና እንደተቀየረች ናት። ምንም እንደተፈጠረ ነው። ምንም እንደሆነች የሚታወቅ ነገር የለም። አሱ ምግብ ስትወስድላት ማሜ በድንገት ታገኛታለች። ደግሞ ወዴት እየወሰድሽ ነው፣ ይሄንን ምግብ ትላታለች። እሷም ለርብቃ እየወሰድኩላን ነው ስትልም፣ መብላት የሚፈልግ ሰው ካለ ከዚሁ ከሳሎኑ መጥቶ ይብላ እንጂ ወደ ክፍል አይወሰድም በማለት ለርብቃ የተዘጋጀው ምግብ ዛሬ መልሳባታለች። ጓደኛዋም ሬችም ስትመጣ ደግሞ ወደ ቤት ሬችም ደንግጣ ነበረ ማዘሯ ሰላም እያለቻት ደህና አይደለሽም እንዴ እያለቻት ለእሷም አስደንጋጭና አዲስ ባሕሪ አሳይታታለች። እሷም ምን ሆና ነው ብላ ብዙም አልቆየችም። ከእሷ ጋር ስጠይቃትም ስለ አቤላም አቤል የት ሄዶ ነው ስትላት አቤል እየፈረደበት አቤል አሁንም ደግሞ ልካ ይሆናላ። ያልተጠበቀ ምላሽ እንዲሁም ደግሞ ርብቃ ሴት ናት ብላም ስጠይቃት ርብቃም ይሄው እየፈረደበት ክፍል ትሆናለች እንጂ ሌላ የት ትሆናለች በማለት ማሜ እየተማረረች ምን እንደሆነች በማይታወቅ መልኩ ቅር ብላለች። ርብቃ አቤላ የጠየቃትን ጥያቄ ለደቂቃዎች እንኳን ማስመሰል አልቻለችም። ጥያቄውን ሰዓት መልስለት፣ ቴሌፎን ይመጣላታል። ወንድሟ ብሩኬ ነበር የደወለላት። ወንድሟ ሲደውልላት ደግሞ አመመኝ ብላ ቁንጥንጥ እያለች የነበረች ልጅ፣ የሱ መልስ ላለመመለስ እየተቁነጠነጠች የነበረች ልጅ አንገቷን እያቅለሰለሰች ድፍት ብላ ነበር። ወንድሟ ሲደውልላት ደግሞ ብርትት ብላ ንቅት ብላ ታናግረዋለች። ይህ ብቻ አይደለም። የሚገርመው ደግሞ ተነስታ በስርዓት ተቀምጣ እየተቁነጠነጠች ነበረ። ሁኔታውም በጣም ገርሞ ነበር። ከደቂቃዎች በፊት አመሜኝ ብለው ነበረ አመመኝ ብለው ተቅለስልሳ ነበር። ለጠየቅላት ጥያቄ ለመመለስ አቅም የለኝም ብላ ነበር። ወንድሟ ስታናግር ደግሞ ስልክ በጣም በሚገርም ሁኔታ እንደ ህፃን ልጅ ሁሉ እየፈነጨለች ነበር። ግራ ተጋብቶ ነበር አቤል፣ እቺ ልጅ መሆኗ ነው በማለት ስልኩን አናግራ እስክትዘጋ ድረስ እየጠበቀ ነበር። ስልኩንም አናግራ ስጨርስ ማነው ማን ነው ሲልም ይጠይቃታል። እሷም ወንድሜ ነው ወንድምሽ እዚህ መሆንሽን እያውቃል ወይ ብሎ ይጠይቃታል። እሷማ ወንድሜ ከዚህ እንደምሰራ እያውቃል። እናም ደግሞ አባቴ ከውጭ ሊመጣ እንደሆነ እየነገረኝ ነው። ከውጭ ከየት ብሎ ሲጠይቃትም እየቀለድኩ ነው። ከክፍለ ሀገር ነው። መቼ እንደሆነ አልነገረኝም ግን በቅርቡ እንደሚመጣ እየነገረኝ ነው በማለት አቤላ፣ በትንሽ በትንሹ ይህንን ጥያቄ መጠየቁ ራሱ ለሷ ያለው ጥሩ አቅርቦትና ያለው ለውጥ በጣም መልካም ነገር ነው። አዙ ምግብ እንድታቀርብላቸው ለመጠየቅ ወደ ምኝታ ክፍላቸው ስትገባ ርብቃ ተኝታ ነበረ። አቤላ ደግሞ ነበረ፣ እኔ ግን አሁን መብላት አልፈልግም፣ ርብቃ ስትነቃ ቆይቼ ነው የምበላው፣ ከእሷ ጋር እበላለሁ ብሏን ነበር። አዙ ለአቤላ ርብቃ እኮ ምግብ አልበላችም በማለት ትላንት እንደበላች ዛሬ ምግብ እንዳልበላችና ቅድም ወደዚህ ስመጣ መልሳኛለች በማለት ትነግረዋለች። አልገባኝም ቆይ ግን የምታውቁ ነገር አለ ወይ በማለትም ይጠይቃታል። አዙን የምንም የማውቀው ነገር የለኝም፣ ነገር ግን ቅድም ምሳ ምግብ አምጥታ ነበር ለርብቃ። መብላት የሚፈልግ ሰው ካለ ወደ ውጭ በመምጣት ይብላ እንጂ ወደ ምኝታ ክፍል አይገባም በማለት ማሚ መልሳኛለች። ማሚ ሰሞኑን ምን እንደሆነች አላውቅም የሌለ ተቀይራለች በማለት ለአቤላ ትነግረዋለች። አቤላም አዙን አዙ፣ ቆይ ግን አንቺ የምታውቂው ነገር አለው በማለት ይጠይቃታል። እሷም ደግሞ እኔ ምንም የማውቀው ነገር የለኝም፣ ነገር ግን ደግሞ ይሄን ሰሞን አንድ ቀን የሆነ ፎቶ ይዛ እያለቀሰች አይቻታለሁ ትለዋለች። እሱም ያንን ነገር ስለምን እንደሆነ እንታጣራለት ይጠይቃታል። እሷ ኧረ፣ በጭራሽ የሚታሰብ አይደለም፣ የማይሆን ነው። እኔ እኮ መኝታ ክፍሏን ራሱ ላስዳለች ስላት አታጸዳኝም፣ አልፈልግም ራሴ ነኝ ነኝ ነው የማጸደው ብላ የምታስወጣኝ እና የማይታሰብ ነው የሚሆን አይደለም። እኔ ማሚ ምን እንደሆነች አላቅም። የሚገርመው ደግሞ ሌላ ሁሉ አልገረመኝም። ምግብ ራሱ ወደዚህ እንዳላመጣ ከልክ ላይ፣ ልጅቷ እኮ አሁን ድረስ አልበላችም ስትለው በጣም ነበር የደነገጠው። አቤላ እኔም እሷ ሳትበላ ካፌ ምግብ አላስገባም ብሎ ቁጭ ብሎ አይኗን አይን አይኗን እያያት ከእንቅልፉ አስኬት ነቃ ድረስ እየጠበቃት ነው። እሱም የማያውቀው አዲስ ነገር እያለ ይመስለዋል። ቤተሰቦቹ አንድ ሰው እንደሚመጣና በቅርብ አንድ ሰው እንደሚያስተዋወቁት እሱም ተገርሞ ነበረ። የእናንተ ደግሞ ታሪክ አልቅም እንደ ብሎ ነበረ። ከርጭ ጋር እየተጫወቱ ወክ አድርገው ነበር። አቤላና ርብቃ ሴተኙ ወደ ውስጥ ገብተው ብቻቸውን ከምንቀመጥ ወክ እናድርግ በማለት ወደ ውጭ ወጥተው ነበረ። ውጭ ላይ ተቀምጠው እየተጫወቱ በድንገት ስሙ ንጉሴ እያለ ነበር በጨዋታቸው መካከል። እሷም ደግሞ እንዴ እዩ ግራ ገባኝ በማለት ተደናግጣ ታውቃለህ፣ ስም በጣም ገረመኝ። የአባትህ ስም ንጉሴ ነው እንዴ? የሚገርመው ደግሞ እኮ የርብቃም ስም የአባቷ ስም እኮ ንጉሴ ነው ትለዋለች። እሱም ምናልባት ሞክሼ ይሆናላ ስም ሞክሼ ይሆናል በማለት አልፏል ነበር እሷ ግን በጣም ነው የገረማት። ልጅቷ ግን እሱ ሲነግራት ተደናግጣለች። እሱ ግን እንደተለመደው ፈታ ያለ ልጅ ነው። ይሄ ምናልባት መኩሻ ይሆናል በማለት አልፎታል። ከዚህ ጀርባ እንግዲህ ምናልባትም ደግሞ ርብቃና እዩ ወንድምና እህት እየሚሆኑ ይመስላል። ሰሞኑን ከክፍለ ሀገር ይመጣል የተባለ ሰው ሲመጣ እንግዲህ አዲስ ነገር ላዩም የሚመጣለት ይመስላል። ርብቃ ስትነቃ አቤልን እየት ሄደው ነው? ርጭ የት ሄዳ ነው? እኔ በፍጥነት ነኝ ብዬ ካመጣዋ በኋላ ጥያተኛው ስትለው እሱም ደግሞ እንደወጡ ይነግራታል። ወይኔ ጥያተኛው አይደለ? ነይ ነይ ብዬ ካመጣው በኋላ ምንም ሳላጫውታ ጥያተኛው። ቢያንስ እንኳን ቻው ሳልላት እንደዚህ መሄድ አልነበረባትም። በዚህ መልኩ መሄድ አልነበረባትም። እኔ ነይኔ ካልኩ በኋላ ቻው እንኳን ሳልላት ብላ ተቆጥታ ነበረ። እሱም ደግሞ ጭራሽ እኮ አልሄደችም፣ የሚመለሱ ይመስለኛል። ትመለሳለች፣ ምክንያቱም የሬቾ ሻንጣ አለ ከዚህ፣ የእጅ ቦርሳ የእጇ ቦርሳ አለ ይዘው አልሄደችም። ምናልባትም ዎክ እያደረጉ ይሆናል በቅርብ ቦታ። አሁን ይመጣሉ። ስትለውም ስልክ ደውልልኝ ብላ ደወለች ላቸው እናም መጣን ብለው ወደው ይመጣሉ። ሪች ርቦኛል እያለች ነበረ፣ አዩ ደግሞ አራበኝም እኔ ምናምን እያለ ነበረ። ለማንኛውም ምግብ እንደምታቀርብላቸው እንድታቀርብላቸው ይያዟታል። በዚህ መሀል እየተጫወቱ አቤላና አቤላና ርብቃም ወደ ሳሎኑ ይመጣሉ ወደ እነሱ ተደስተው እየተጫወቱ በመሀል አዩ አንድ ነገር ሳያስበው ይዘላበታል። እሱ ደግሞ ወደ ውጭ ሊወጣ ነው ሲ አሁን መውጣት አለብን ሲል፣ አቤል ደግሞ ወዴት ነው የምትወጡት? አይ እንግዲህ ከምራቴ ጋር ልሄድ ነው፣ አንድ ቀጠሮ አለን በማለት ሳያስበው ምን አይነት ቀጠሮ? አቤልም ደግሞ ያዘ ሲያደርጋቸው ባልተጠበቀ መልኩ የርብቃን ሚስጥር እዩ አውቶታል ማለት ነው። እዩ ኔጎ የመሄደው ከእሷ ጋር ነው። ልጇን ለማወቅ ስለ ልጇ ለማወቅ እና ስለ ልጇ ቼክአፕ ለማድረግ ወደ ሆስፒታል ነው የምንሄደው፣ ወደ ሌላ ቦታ አይደለም ሲል ርብቃንም መሬችውን ማስደንግጧታል። ርብቃም ደግሞ እንዴት እንደዚህ ያደርጋል በማለት ጮሀበት ነበረ እዩ በማለት ጮሀበት ነበረ። እንግዲህ አሁን ደግሞ ይሄንን ሚስጥር አወቀ ማለት ነው። ነገር ግን ይሄ ነገር ለሱ አስደሳች ነበር። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ለቤቴ አዲስ ከሆናችሁ የዶር ምልክቷን በመጫን ቤተሰብ የሆኑ